ኢትዮጵያን ለወርቅ ሜዳሊያ ታበቃለች ተብላ ስትጠበቅ የነበረችው አትሌት ጽጌ ገብረ ሰላማ ከታላቁ ውድድር ውጪ ሆናለች። በሷ ፈንታ ደግሞ ሌላ ስመጥር አትሌት በቦታው ተተክታለች። ጽጌ ገብረሰላማ ለምን ከውድድሩ ውጪ ሆነች? በ ስፋት እንመለከተዋለን። በሌላ ዜናችን ደግሞ አሁንም ህልውፍ ይሄ ደግሞ አወዛጋቢነቱን ቀጥሎበታል። ስለ አትሌት ብርቄ ሀየሎም የሰጠው አስተያየት ደግሞ በብዙዎች ዘንድ አወዛጋቢ መሆኑ እየቀጠለበት ስለመሆኑ አሳይቷል። ህልውፍ ምን ብሎ ይሆን ትሰሙታላችሁ። የረመዳን ጾም ላይ በባዶ ሆዱ ሮጦ በድንቅ ብቃት ያሸነፈው ኢትዮጵያዊ ስፖርተኛ እያነጋገረ ነው። ስለዚህ ባለ ድንቅ ብቃት አትሌት የምንነግራችሁ ጉዳይ አለ። በሌላኛው መረጃችን ደግሞ ኃይሌ ገብረስላሴ ድንቅ የውድድር ዓመቶችን በማሳለፍ ይታወቃል። ንግግሮቹም ደግሞ ድንቆች ናቸው። ስለሱ የተባለ አዲስ መረጃም አለን። የካፍ ፕሬዝዳንት ሆነው ስለተመረጡት አንጋፋ የስፖርት ሰውም አንድ የምንነግራችው ጉዳይ አለ። ሁለት ቢሊየን ፓውንድ ወጪ የሚደረግበት አዲሱ የማንቸስተር ዩናይትድ ስቴዲየምም የጉዳያችን አንዱ አካል ነው። ሁሉ ስፖርቶችንን ስፖርት መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ወደ መጀመሪያው መረጃችን አልፈናል። አትሌት ጽጌ ገብረሰላማ በቻይና ናንጂንግ ከሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር ውጪ ሆናለች። ወጣቷ መዲና ኢሳ ደግሞ ጽጌ ገብረሰላማን ተከታ ትገባለች ተብሏል። በቻይና ናንጂንግ በሚካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሊጀመር ስምንት ቀናት ብቻ ናቸው የሚቀሩት። ከ9 ሚሊዮን ሕዝብ በላይ በሚኖርባት በዚህች ከተማ ከማርች 21 እስከ 23 በሁለቱም ጾታዎች ከ120 ሀገራት በላይ በተውጣጡ በ500 አትሌቶች መካከል በሚደረገ ፉክክር ላይ ጽጌ ገብረሰላማ አትወዳደርም ነው የተባለው። በውድድሩ ለሜዳሊያና ለአሸናፊ ቅድመ ግምት የተሰጣቸው አትሌቶች አሉ። ከነዛ መካከል አስራ አራት ኢትዮጵያውያን አትሌቶች ተጠቃሾች ናቸው። በቻይና ናንጂንግ የአለም የቤት ውስጥ አትሌቲክስ ሻምፒዮና ላይ በኢትዮጵያ አትሌቲክስ ፌዴሬሽን ይሳተፋሉ ተብሎ ይፋ ከተደረጉ በኋላ ነው እንግዲህ ይሄ ቅሬታ መጥቶ ጽጌ ገብረሰላማ ከዚህ ውድድር ውጪ መሆኗ የተገለጸው። ለምንድን ነው ከዚህ ውድድር ውጪ የተደረገችው የሚለው አሁንም ብዙዎችን እያወዛገበ ነው የሚገኘው። ለምን ሆነች ብላችሁ የምትጠይቁ ከሆነ ደግሞ እኛ ምላሹን ይዘንላችሁ መተናል። ከኛ ጋር ሁኑ ግብዣችን ነው። አትሌቲክስ ፌዴሬሽን ቴክኒክ ጽህፈት ቤት ባገኘነው መረጃ መሰረት ከደቂቃዎች በፊት ባወጣው ዘገባ በሳምንቱ መጨረሻ በሚደረገው የሊዝበን የግማሽ ማራቶን ውድድር ላይ በቦታው ምርጥ ሰዓትን ጭምር በማሻሻል ያሸነፈችው አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጪ እንደሆነች ነው የተገለጸው። እንደዚሁ በተያያዘ መረጃ ምንጮቻችን እንደገለጹልን ከሆነ በ3000 ሜትር ሀገሯ ወክላ እንደምትሳተፍ ለአሸ ናፊነት ጭምር የተሻለ ግምት የተሰጣት አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጭ እንድትሆንና በምትኩ የ20 ዓመቷ ወጣት አትሌት መዲና ኢሳ ተከታት እንድትገባ ነው መረጃዎች የሚጠቁሙት። አትሌት ጽጌ ገብረሰላማ ከብሔራዊ ቡድኑ ውጭ እንድትሆን የተወሰነው ባለፈው እሁድ ለመጀመሪያ ጊዜ በተሳተፈችበትና አንድ ደቂቃ ከ04 ሰከንድ ከ21 በሆነ ሰዓት ገባችበት የገባችበት ሪከርድንም ጭምር ያሻሻለችበት የሊዝበኑ የማራቶን ውድድር ላይ ተሳትፋና 21 ኪሎ ሜትር ሮጣ ባለችበት ሁኔታ በአጭር ቀናት ልዩነት ወደ ሀገር ቤት ተመልሳ በቂ እረፍት ጊዜ አግኝታ ለመወዳደር እንዲሁም አጭር የተባለውን የውድድር ጊዜ ለማሳለፍ አቅሟ አይፈቅድም ነው የተባለው። በተጠባባቂነት ተይዛ ለነበረችው ለ20 ዓመቷ ወጣት መዲና ኢሳ ይሄ እድል እንደተሰጣት ነው የተነ ነገረው አትሌት ጽጌ ገብረሰላማ ከፊቷ ሀገራዊ ውክልና እያለባት ለምን ይሄንን ቦታ ሮጠች የሚለው የብዙዎች ጥያቄ ነው። እሷም እንደ ሌሎች አትሌቶች በተለይ እንደ አትሌት በሪሁ አረጋዊ የግል ውድድሯን ሰርዛ ለሀገሯ መሮጥ ነበረባት ወይ የሚለውም ሌላኛው ጥያቄ ነው። ጽጌ ከሀገር ውጪ ስለነበረች ልምምድ የምታደርገው በውጭ ማናጀሯም የውጭ ዜጋ በመሆኑ ለብሔራዊ ቡድን ስለመመረጧ የምታውቀው ነገር ባለመኖሩ ክፍተቱ ሊፈጠር እንደቻለ እየተነገረ ነው የሚገኘው። ጽጌ ገብረሰላምን ተክታ የገባችው የ ሀያ ዓመቷ ወጣት አትሌት መዲና ኢሳ በ2024 የፔሮ ሊማ ከ20 ዓመት በታች ወጣቶች በ5000 ሜትር ወርቅ፣ በ2023 በኦል አፍሪካን ጌምስ በጋና ከ20 ዓመት በታች ወጣቶች በ5000 ወርቅ፣ እንዲሁም በ2023 በባትረስ የአዋቂዎች ውድድር ላይ በ5000 ወርቅ ሜዳሊያን ያስመዘገበች ወጣት አትሌት እንደሆነች ይታወቃል። አሁን ይህችን አትሌት ተክታ በቦታው ትሮጣለች። ለመሆኑ ከዚህ በፊት ጽጌ ገብረ ሰላማ ምን አይነት ድሎችን ተቀዳጀች የሚለውን እንመልከት። ይህቺ በተለይ በ3000 ሜትር በመሮጥ የምትታወቀው አትሌት በሀገር አቋራጭ ውድድር ላይ የወርቅ ሜዳሊያ አላት። የብር የነሐስ ደግሞ በ2023ና በ2019 ያስመዘገበቻቸው ድሎቿ ናቸው። መዲና ኢሳ ቦታዋን ተክታ ትሮጣለች። ወደ ሌላኛው ጉዳያችን እንመለስ። አርስራር ሀይረዲን የረመዳን ጾም ላይ ሆኖ ውድድሩን በብቃት ማጠ ያጠናቀቁ ብዙዎች ዘንድ እያስወደሰው ይገኛል። በኢትዮጵያ ፖሊስ ሰራዊት ስፖርት ፌስቲቫል ላይ የ ሃያ አንድ ኪሎ ሜትር ውድድሩን በብቃት ያጠናቀቀው ጾመኛው አስራር ሀይረዲን አሁን ከብዙዎች ዘንድ ሙገሳን እያገኘ ነው የሚገኘው። ጾሙ በሰላም ብትፈታኛ መልካም ምኞታችን ነው። እንኳን ደስ አለልን፣ እንወዳለን። አሁን ማወዛጋቢነቱ እንደቀጠለ ነው። ማን ነበረ ወጣቷ ብር ሀይሎም ካንተ ጋር እየሰራች አደለችም ያለው ብሎ እራሱ ጠይቆ ራሱ መልሷል። ለስድስት አመታት አሰርቻታለው እዚህ ያደረስኳትም እኔ ነኝ እያለ ነው። ከሷ ባሻገር አሁንም ዘጠኝ ወጣት አትሌቶች በስሬ ይሰለጥናሉ፣ ሁሉም ውጤታማ ናቸው ሲልም ይዘረዝራል። ለምለም ሀይሉ፣ ፍሬ ወይኔ ሀይሉ፣ ሂሮት መሸሻ፣ ሀፍቶ ታክሉ ታደሰ ለሚ፣ ንግስት ጌታቸው፣ ገላናን በሴ፣ አድሃና ካሳይና ወዛም ሃሪፎይ በኔስር የሚሰለጥኑ ወጣቶች ናቸው። ብቃት ያላቸው አትሌቶች መነሻቸው እኔ ስር መሰልጠናቸውና በእኔ መታገዛቸው ጭምር ነው እያለ ነው አወዛጋቢው የስፖርት አሰልጣኝ ህሉፍ ይህደጉ። ስለዚህ ሰው እናንተ ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን። ስለ ኃይሌ የገብረስላሴ የምንነግራችሁ መረጃ አለ። በረፍት ቀኔ የተለየ ፕሮግራም ከሌለኝ በስተቀር ከቤት ውስጥ ባልወጣ ደስ ይለኛል። ቤት ከሆንኩ ደግሞ በብዛት ከሙያዬ ጋር የተያያዙ ጽሁፎችን በማንበብና ዶክመንቶችን በማየት አሳልፋለሁ። በተለይ ስለ አትሌቲክስ፣ ይላል ጋዜጠኛው ዛሬም የአራት አትሌቲክስ ዶክመንተሪዎችን አየሁ። ሁለቱ በኃይሌ ገብረስላሴ፣ አንዱ በምስራቅ አፍሪካ የረጅም ርቀት አትሌቶች የሚያተኩር ነው። እርሶ የአትሌቲክስ አፍቃሪ ኖት? ሲልም ጽሁፉን ይቀጥላል። ከሆኑ ብዙ ትዝታዎች ይኖሩታል። ግን አንዱን ምረጡ ቢባሉ የትኛውን ይመርጣሉ? ይላል ጋዜጠኛው። የትኛውን ትመርጣላችሁ? ኮሜንት ላይ መጻፍ ትችላላችሁ። እኛ ግን ጽሁፉን እንቀጥላለን። እኔ ብዙ ትዝታዎች ቢኖሩኝም የመጨረሻ ምርጡን ምረጥ ብባል የ2000 የሲድኒ ኦሎምፒክ የአስር ሺ ሜትር ወንዶች ፍጻሜን አስቀድማለሁ። ብዙዎቻችን ኃይሌ ገብረስላሴና ፖል ተርጋት ትንቅንቅ ነው ቀድሞ አእምሯችን ላይ የሚመጣው። ዛሬ የኃይሌን ዶክመንተሪ ስመለከት ብዙ ነገር ተገለጸልኝ። ኃይሌ ከሲድኒ 2000 ኦሎምፒክ አራት ዓመት በፊት 1996 አትላንታ ኦሎምፒክ ላይ ፖርቴር ጋት በሰፊ ርቀት ቀድሞት የኦሎምፒክ ሪከርድን ጭምር ሰብሮ እንዳሸነፈ ይታወሳል። የሲድኒ ኦሎምፒክ ግን የተለየ ነበር። ኃይሌን ለማጥመድ ኬንያዎች የተለየ ስትራቴጂ ቀይሰው ነበር ወደ አውስትራሊያ ሲድኒ ያቀኑት። ትልቁ ኃላፊነት የተጣለው ደግሞ በፓትሪክ ኢቪቱና በጆን ኮሪን ላይ ነበረ። እነሱ ዙሩን አክልለው ኃይሌን ከጨዋታ ውጭ እንዲያደርጉትና በስተ መጨረሻም ቴርጋት ወጥቶ የመጨረሻ ዙር ፉክክር በሶስቱ ኬንያውያን መካከል እንዲሆን ነበረ ውጥኑ። ዶክመንታሪ ፊልሙ ላይ ኬንያውያን ኃይሌን በዚሁ መልኩ ቆርጠው አስቀርተው ድሉ ወደ ሀገራቸው የሚመጣ ከሆነ ናይሮቢ ሲደርሱ የጀግና አቀባበል እንደሚደረግላቸው፣ በተጨማሪም ቅንጡ ቪላ ቤትና በጊዜው ዘናጭ ተብሎ የተሰየመውን በመዲና ጎዳናዎች ላይ የሚሽከረከር መኪና እንደሚሰጣቸው ተነግሯቸው ነበረ። ኃይሌ በዛ ውድድር ላይ ከአሰፋ መዝገቡ ጋር በመተጋገዝ ይህንን የኬንያውያንን ሕልም ነው ያከሸፈው። ከሁሉ በላይ ደግሞ ቴርጋትን የኔን ያንተን ጉዳይ መጨረሻ ላይ ይለይልናል፣ አሁን እቺን ሰውዬ ላስጨርሳት የሚል በሚመስል ስሜት ተያይዘው ነበር። ኃይሌ የመጨረሻዎቹ ሜትሮች ላይ ከቴርጋት ጋር አንገት ለአንገት ተናንቆ ውድድሩን ሲያሸንፍ የገባበት ሰዓት 27 ደቂቃ ከ18 ሰከንድ ከ20 በዛ አመት በርቀቱ የሮጠው ምርጥ ሰዓቱ ነበረ። ከቴርጋት ጋር የተለያዩበት 0.09 ማ ማይክሮ ሰከንድ ብቻ ነበረ። ይሄም ደግሞ የግል ምርጥ ሰዓቱ ነበረ። የቤትና የመኪና ሽልማት ቃል የተገባቸው ፓትሪስ እና ተፎካካሪዎቹ አራተኛና አምስተኛ ሆነው ውድድሩን ጨርሰዋል። በነገራችን ላይ በዚያ ኦሎምፒክ ላይ ከኃይሌና ከአሰፋ በተጨማሪ ታምራት ቶላ ተሳታፊ ነበረ። 27 ደቂቃ ከ49 ሰከንድ ከ75 ማይክሮ ሰከንድ በመግባት 11ኛ ሆኖ አጠናቋል። ለእኔ የምን ጊዜውም ውድድር ይህ ነው ሲል ጋዜጠኛው ውድድሩን እንዲህ ባለ መንገድ ያስታውሰዋል። እናንተስ ከልቦናችሁ የማይጠፋ ሁሌ የምታስታውሱት ውድድር የቱ ነው? አስታውሱን። ወደ መጨረሻው መረጃ አልፈናል። የካፍ ፕሬዝዳንት ሆነው ስለተመረጡት ሰው ነው የምንነግራችሁ። ሞትሴፔ ይባላሉ። ድጋሜ ነው የተመረጡት። ከ2011 አንስቶ የአፍሪካ እግር ኳስ ፌዴሬሽን ካፍን በፕሬዝዳንትነት ሲመሩ የቆዩ ሰው ናቸው። አሁን ድጋሜ ተመርጠዋል። የ63 ዓመት የእድሜ ባለጸጋ ናቸው። ወደ ሌላኛው የመጨረሻ ጉዳዮችን አልፈናል ሁለት ቢሊዮን ፓውንድ ወጪ የተደረገበት አዲሱ የማንቸስተር ዩናይትድ ስቴዲየም ውጥኑ እየተሳካ ይመስላል። ማንቸስተር ዩናይትድ 28 በመቶ ድርሻ ያላቸውን ሰር ጂም ራትክሊፍን መቶ ሺህ ተመልካቾችን የሚያዝ አቅም ያለውን ስቴዲየም የመገንባት ፍላጎት እንዳላቸው አሳውቀዋል። ኦልድ ትራፎርድ ኦልድ የሆነ ይመስላል። እናንተ ምትላላችሁ? በቸር ዋሉልን።